ልደትሽ ልደታችን ነው። እንኳን ለመቤታችን ለቤዛዊተ ዓለም ለቅድስት ድንግል ማርያም የልደት በዓል በሰላም አደረሳችሁ አደረሰን። ግንቦት አንድ እመቤቴን እምትወድ ወላዲተ አምላክ እማምላክ ወላዲተ አምላክ ድንገት ቤዛዊተ አይደለችን ስትባል ሌላ ዘፈን ቢሆን ትረቃለ እንልቀቅ። ግንቦት አንድ እምትወዳት ሥራን አንትት እመቤቴን ምትወዳት ሁላችሁም ግንቦታ እንድንገናኝ እንዴ! ኦርቶዶክሳን የእመቤታችን ልደት ደረሰ እኮ። ኮሜንቱን ልደታ ለማርያም እያላችሁ አጥለቅልቁት። በዚህ አጋጣሚ ወላዲተ አምላክ እመ ብዙኃን፣ እመብርሃን የብርሃን እናት እሷን ይዞ ያፈረ አለ ያፈረ አለ። እመቤታችን የመስቀል ስር ስጦታችን የተወለደች የት ነው? ሊባኖስ ለምን እናት አባቷ ቤት አልነበራችሁም? ካልነበራችሁ እኛም ግንቦት አንድ ቀን ከቤታችን ንፍሮ አንፍረን ዳቦ ጋግረን በጋራ እንመላለን፣ እንጠጣለን። የግንቦት ልደታ ንፍሮ ይቀቀላል፣ ዳቦ ይቀቀላል። የመወለዷ መታሰቢያ ዝክር ነው። የጠረበውን ንፍሮ፣ የተጋገረውን ዳቦ፣ የተጠመቀውን እንጠላ፣ ሌላም ነገር ቢሆን መንገድ ላይ መድፋት በጣም ትልቅ ስተት። እንደዛ አይነቱ አምልኮ ባዕድ ይባላል። እመቤት የማርያም ሆይ የማህጸንሽን በረከት እፈልገዋለሁ። ይድረሰኝ፣ የማህጸንሽ በረከት እግዚአብሔር ያደረበት። ወደዚች ምስራቅ የማይዞር ማን ነው? ፍሥሐ ኮነ ፍሥሐ ኮነ በተ ልደታ ሰላም ውድ የዚህ ቻናል ቤተሰቦች እንኳን ለግንቦት አንድ ልደታ ለማርያም በዓል በሰላም አደረሳችሁ። ዛሬ በዓሉን በማስመልከት ግንቦት ልደታ ለምን ይከበራል? በግንቦት ልደታ ቀን ንፍሮ ለምን ይዘጋጃል? በዚህ ቀን ማድረግ የሌሉብን ነገሮችስ ምንድን ናቸው? የሚሉ እና ሌሎችም ልደታ ማርያምን በማስመልከት የተሰጡ ትምህርቶችን አብረን እንከታተላለን። ይህ ቪዲዮ ግን ለብዙ ኦርቶዶክሳውያን ለብዙ ክርስቲያኖች ይደርስ ዘንድ ቢያንስ አስር ሺህ ላይክ ይገባዋል እና ሁላችሁም ላይክ ሼር ሰብስክራይብ በማድረግ ጀምሩ ወደ ቪዲዮች እናልፋለን መልካም ቆይታ እመቤታችን ግንቦት አንድ ቀን በሊባኖስ ተራራ ተወለዱ እመቤታችን ከቤት ውጭ በተራራ በመወለደው በአካባቢው የነበሩ ነዋሪዎች የተለያዩ ቶሎ የሚደርሱ ምግቦችን በመያዝ መታው መጠይቃቸውን ምክንያት በማድረግ ኢትዮጵያውያን በዓሉን ከቤት ውጭ ያከብሩታል ከቀን ሁሉ የተመረጠ ቀን ድንግል ማርያም የምትከበርበት ቀን ነው ለምን እሷ ዘመናችን ናት እመቤታችን እድሜያችን ዘመናችን ናት የትንቢት መከር የሸከፍንባት ማይረረ ትንቢት ማርያም ዘመነ ጽዬ እንግዳ ይላታል እኮ። በእውነቱ ማይረረ ትንቢት ማርያም የትንቢቱን አዝመራ የጠገብንባት ዘመን። ኢያቄም ሐና ስትወል በአራስነቷ ወደ መንደር ሄዶ ስመ እግዚአብሔር ቀርጦ ያመጣው የተቀበለው ሰዎች የተዘከሩት ሰዎች የሰጡት ንፍሮና ዳቦ ቆሎ ነበረ። ያንን የተዘከሩትን ለምኑ ያገኘውን አምጥቶ ለሐና ቀረበላትና፣ ሐና ወዲያውኑ ድንግ ማርያም እንደወለደች የቀመሰችው ንፍሮ ነበረ፣ ዳቦ ነበር እንጂ ወተት አልተገኘም ነበር። ዛሬ በኢትዮጵያ የግንቦት ልደታ ንፍሮ ይቀቀላል፣ ዳቦ ይቀቀላል። የመወለዷ መታሰቢያ ዝክር ነው። ንፍሮም ከውጭ የሚበላበት ዝክሩም ከውጭ የሚዘከርበት ከደጅ የሚሆንበት ምክንያት የመጀመሪያው የጥንቱ እመቤታችን ስትወለድ ከቤት ስላልተወለደች ከሊባኖስ ዱር ውስጥ ስለተወለደች ሃና ቤት ስላልነበራት ከውጭ ስለተወለደች ዛሬ በውጭ የሚሆነው ንፍሮው ዳቦ ከውጭ የሚበላ የግን ወልደታ የእመቤታችን ከቤት ሳይሆን ከጫካ መወለዷል።

እናታችን ማርያም ሆይ፣ የልደትሽ ቀን ልደታችን፣ መርገም ያላረፈባት የድህነታችን መጀመሪያ፣ ፀሐየ ክርስቶስን የወለደችልን ቤዛዊተ ዓለም እናታችን ማርያም ተወለደችልን። የእመቤታችን የቤዛዊተ ዓለም የቅድስት ድንግል ማርያም የልደት በዓል ነው። እንግዲህ ይህ በዓል እመቤታችን ከተወለደች 2032 ዓመት ተቆጥሯል። በጣም በጣም የሚገርም ነው። ለዓለም መድኃን ለዓለም የድነት መጀመሪያ መንገድ የተከፈተበት ቀን ነው እመቤታችን ስትወለድ። ምክንያቱም ጌታችን ሰው የሆነበትን ስጋ የተገኘው በዛ ቀን ነው በእመቤታችን በልደት ቀን እና ይህ ቀን ትልቅ ቀን ነው። ዳዊት ዘመዳ ኢያቄም ወለዳ ይላሉ ሊቃውንት። ዳዊት ዘመዷ ነው፣ እያቄም አባቷ ነው። በስለት በብዙ እግዚአብሔርን በመለመን የተገኘች የእግዚአብሔር ስጦታ እች ለያቄምና ለሐና ብቻ አይደለም ስጦታ የተሰጠችው እመቤታችን ቅድስት ድንግል ማርያም ለሁላችንም ነው። በነገራችን ላይ ግንቦት አንድ እመቤታችን ቅድስት ድንግል ማርያም ለሁላችንም ስጦታ ተደርጋ ተሰጥታለች። ስለዚህ የት ልታከብሩ አሰባችሁ? አንድ ነገር ግን አሳስባችኋለሁ። እኔ ሁላችሁም ኮመንት ላይ እንዲህ እንድትሉ ፈልጋለሁ። ልደትሽ ልደታችን ነው እንድትሉ ፈልጋለሁ። መልካም በዓል ይሁንላችሁ። ከእመቤታችን ከቅድስተ ቅዱሳን ከንጽሕተ ንጹሓን ከቅድስት ድንግል ማርያም ቤዛዊተ ዓለም አቁራሪተ መዓት ምዕራገ ጸሎት እመቤታችን የልደት በዓል እንዲያሳትፋችሁ፣ ረድኤት በረከቱ እንዲያሳትፋችሁ ሁላችሁንም እመኝላችኋለሁ። የልባችሁ መሻት ከሀጢአት በስተቀር ይፈጸምላችሁ፣ ይደረግላችሁ። መልካም የተወለደች ት ነው ሊባኖስ ለምን እናት አባቷ ቤት አልነበራቸውም? ካልነበራቸው አባቷ እያቄም እናት ሐና ህግ ተወስኖ ሲኖሩ ቤት ነበራቸው። ታዲያ ለምንድነው መቤታችን ከሁሉ በተለየ ሁኔታ በቤት ውስጥ ሳይሆን ሊባኖስ በሚባል ተራራ የተወለደችበት ምክንያት ምንድነው? ከተጸነሰችበት ሰዓት ጀምሮ ታምር ታደርግ ነበረ? አይሁድ ብዙ ጊዜ ምቀኞች ናቸው። ብዙ ጊዜ አይደለም ሁል ጊዜ ምቀኞች ናቸው። ስትጸነስ አይነ ስውር እንዲበር አድርጋለች። ወይም አንድ አይና ሴት ነበረች፣ የዚያች አይን ያህናን ማህጸን፣ ዳሳ አይኗን ብታሸው አይኗ ብርሃን ሆኖላታል። የሞተ ሰው ማስነስታለች። ማንም ቤታች ስትጸነስ። ከዚህ በኋላ አይሁድ ቀድሞ ከእነዚህ ወገን የሚሆኑ ዳዊትና ሶሎሞን አርባ አርባ ዘመን እንደ ሰም አቅልጠው እንደ ገል ቀጥቅጠው ገዙን ደግሞ ዛሬ ከነዚህ የሚወለደው ምክንያቱም ሴት ስትወለድ ወንድ ይወለድ አላወቁም። ከነዚህ የሚወለደው እንደምን ያደርገን ይሆን ብለው በሃናና በኢያቄም በጠላትነት ተነሱባቸው። እንግዲህ ዳዊት ዳዊትም ሶሎሞንም ሁለቱም አርባ አርባ ዘመን ነው የገዙ። ይህ መጽሐፍ የተመዘገበ ነው፣ አባትና ልጅ ናቸው። በጣም በሚገርም ሁኔታ ለምንድን ነው በምቀኝነት የተነሱባቸው ከተባለ ቅድም ያልኩት ቃል ነው። ስለዚህ በሃና ላይ በጠላትነት ተነሱ። እያቄም ላይ በጠላትነት ተነሱ። የእግዚአብሔር መልአክ መጥቶ እያቄምን ሃናን ወደ አድባረ ሊባኖስ ውሰዳት አለው። ተጸንሳለች። ልትወለድ ስትል ልትወለድ ስትል ተጸንሳለች። ከዛ ውሰዳት አለው። ከዛ በኋላ አድባረ ሊባኖስ ይዟት ሄደ። በሊባኖስ ተራራም መቤታችን ግንቦት አንድ ቀን ተወለደች። ይህን ትንቢት ግን አስቀድሞ ማን ተናግሮታል? ሶሎሞን ምን ብሎ ሙሽሪት ሆይ ከሊባኖስ ላይ ብሎ ማለት ነው። እግዚአብሔር ለእያንዳንዱ ምክንያት አለው። ጥበቡ አይመረመርም። ከዚህ የተነሳ የሀና መውለድ ሲሰማ በሀገራቸው በእስራኤል ባህል የእስራኤል ባህልና የኢትዮጵያውያን ባህል በባህል ብዙ ጊዜ የሚያዝ ነገር አለ። አንዲት ሴት ስትወልድ በዳቦ በንፍሮ ትጠየቃለች። ዳቦ እየጋገሩ ንፍሮ እያነፈሩ እየቀቀሉ አና ካለችበት ወይም ሀናም የቤታችንን ከወለደችበት ቦታ እየሄዱ ጠይቋት። ይህ ትውፊት በቀጥታ ስለወረድን እኛም ግንቦት አንድ ቀን ከቤታችን ንፍሮ አንፍረን ዳቦ ጋግረን በጋራ እንበላለን፣ እንጠጣለን። ትውፊቱ ይሄ ነው። ለዚህ የቤታችንን በዓል በማሰብ የጠረበውን ንፍሮ፣ የተጋገረውን ዳቦ፣ የተጠመቀውን እንጠላ፣ ሌላም ነገር ቢሆን መንገድ ላይ መድፋት በጣም ትልቅ ስህተት። እንደዛ አይነቱ አምልኮ ባይድ ይባላል። ስንት ችግረኛ ባለበት ሀገር ላይ ይህን የመሰለ ንፍሮ መንገድ ላይ መድፋት አያሳዝንም? ይህን ዳቦ መንገድ ላይ መጣል አያሳዝንም? ጠላ ጠምቆ መንገድ ላይ መድፋት አያሳዝንም? እንዲህ አይነት ያልተገባ ባህል አለ። እንደዚህ አይነት ሰዎች ይህን ትምህርት ሰምተው በሚቀጥለው አመት እንደሚስተካከሉ ተስፋ እናደርጋለን። ማርያም ማርያም ብለን ተወልደናል። ገና እስከ ምጽአት ማርያም ማርያም ማርያም እያልን እንወልዳለን። አንዳንድ ሰው እኔ ድንግል ማርያምን አልጠላትም ግን ብዙ የማይሰማኝም ፍቅሯ የሚል ሰዋል፣ አይገባልኝም የሚል ሰዋል። እንዲህ ካላችሁ አርጋኖን የሚል መጽሐፍ በጣም በደስታ ጠቁማችኋለሁ። ምን የሚል መጽሐፍ? አርጋኖን። ግድ የላችሁ ይሄ ለመቀኛ ላይነጥላ የሚል መጽሐፍ አታብቡ። እሺ፣ እየሰማች ነው። ምን የሚል መጽሐፍ? አርጋኖን። በጣም የመቤታችንን ፍቅር የሚጨምር መጽሐፍ ነው። እግዚአብሔር ፍቅሯን ለሁላችን ይጨምርልን። አንዳንድ ሰው ደግሞ ኧረ እኔ እንደውም ፍቅሯ በዝቶ በጣም እያስጨነቀኝ እንደው ክርስቶስን እንዳይከፋው ፈራለሁ፣ የሚል ሰው ማለት ለእሱ በጣም ብዙም ፍቅር የሌለኝ እንዳይመስለው እንላለን። እንዲህ ከሆነ እንዳትጨነቁ እሺ። ለምን? እመቤታችንም የቱንም ያህል ብንወዳት ልጅዋ ከወደዳት በላይ ልንወዳት እንችላለን? አንችልም። እሷም መውዳት ጥፋት ከሆነ የመጀመሪያው ጥፋተኛ እሱ ነው የሚሆነው። ከሁሉም ከሁሉም ግን በእውነት አባቶቻችን በሁሉ ነገር ውስጥ ነው የእመቤታችንን ነገር ያስቀመጡት። በሰሙነ ፍልሰት አሁን የጾም ነው። ገና ስንወለድ ጀምሮ ምን ተብለን የተወለድ እዚህ ገብርኤል ገብርኤል ነው እንዲ አርባ ምንጭ ማንም ንል ልክ ስትወልድ ደግሞ ሴቷ እራሱ ስሟ ይቀየራል። ኢሚዲየትሊ የማናራስ ትባላችሁ። የማርያም አራስ ሄደን ስንጠይቅስ እንኳን ማርያም ምን ትላለች? ቴንክ ዩ ነው። ሲወጣስ ዓመት ዓመት ማርያም በሽልኝ። አዎ ህፃን ልጅ ፈገግ ሲል ምንድን ነው የሚባለው? እያ ጥቁር ነገር እዚህ ላይ ሲወጣ ግን ህፃናት ሲሯሯጡ የምን መንገድ ስትይው አንዱ መረረው ይገርማቸው ውይ አለ ልጅ ተወለደ። ማርያም ምን አገናኛ አሁን? እንኳን ማርያም ማረችሽ ሲባል ምን አገናኝ አሁን? ለምን እንኳን ኢየሱስ ማራ ይባል? እንኳን እግዚአብሔር ማራ ለምን አይባል? ጽንስና ድንግል ማርያም አብረው አብሮ ያገኘናቸው መጽሐፍ ቅዱስ ላይ ነው። ምን እናደርግ? የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማጸኔ የእሷ ስም ሲጠራ ጽንስ የሆነን እንደገር እንደሚሆን የነገረን መጽሐፍ ቅዱስ ነው። ስለዚህ ማርያም ማርያም ብለን ተወልደናል። ገና ከመጻፍ ማርያም ማርያም ማርያም እያልን እንወልዳለን። እኔ እመቤታችን እንኳን በገሃድ አይተናት፣ እንደ አንድ ቀን በህልማችን አይተናትም። በሞት እንዴት ያለች ውብ ናት! ፈጣሪ እንዴት አርጎ ወድዳት! እንዴት ያለች መልከኛ ናት! ምን አይነት እኮ ሳስተውላታል። ለቅዱስ ለቅዱስ ሚካኤልና ለቅዱስ ገብርኤል ተመልከቱ፣ አዳምን ፈጥር የማድነው በዚች ነው ብሎ ከክንፋቸው ላይ ሳልላት ሰሎብ ያሳየ ተመልከቱ። ከዛ በኋላ ምን በክንፍ በክንፉ ሲላ እረ፣ ቶሎ ፍጠራት፣ ቶሎ ፍጠራት፣ ናፍቃናለች። ለእኛም እህት እንድትሆነ በንጽህና እንድትመስል ቶሎ ፍጠርልን። ኢየሱስ ይደስ ሳትፈጠር ሚካኤል መልአክ በክነፉ ጾራ የተባለች በዚህ በክነፉ ጾሮ በዚህ ክንፋቸው ላይ ስሎ አሳይቷቸዋል። እና ገና ሳያገኟት ነበር ሳትወለድ ነበር የሚወዷት። በዚህ ዓለም ላይ የእመቤታችን ፍቅር እንደ ውሃ የፈሰሰለት ሰው የታደለ ነው። አባ ጊዮርጊስ ስለዚህ ነው ፍቅርሽ እንደ ወይንና እንደ ውሃ በልቤ ውስጥ ተቀላቅሏል። ወይንና ውሃ ከተቀላቀለ በኋላ ይሄ ወይን ነው፣ ይሄ ውሃ ነው ማለት አይቻልም። እኔን ከማርያም ፍቅር የሚለይቶ ማሳየት የሚችል የለም ይላል። እንዴት አድርጎ ቢወዳ ነው? እናት እንዴት አድርጌ ላመስግንሽ ይሆናል ምን ላድርግ? ጠጉሬ እንኳን አፋ አውጥቶ ቢዘምርልሽ አይበቃ ይችላል። ስለዚህ ዝም ብዬ ቡርቅት ቡርቅት ቡርቅት ቡርቅት እልሻለሁ ይላል። ስሟም እግዚአብሔር እንዳከበረው የተመሰገነ ይሁን እና ይሄን አንድ ጊዜ አንዱ ልጅ መመረረው፣ አንድ አባት ጋር ሄዶ፣ ምንድነው ልጅ ተወለደ ማርያም እንዲህ ተወረወጡ ማርያም አልበዛም አላቸው። ነው እስቲ ያችን ብርቱካን አቀብለኝ አሉት እና ጥርግ አርጎ በሉ አይኑ እያለ ልጁ እንደ አንድ አንጎ ይሰጡኛል ሲል አልሰሙትም በሉ ከዛ ልጣጡን ጣሎ ብለው ሰጡት። ሰጡትና እንዴት ነው አሁን የበላው ብርቱካን ይጣፍጣል አይጣፍጥም? አሉ እኔ ምን አውቃለው። ለምን አታውቅም አሉት። አልቀመስኩትማ። የድንግል ማርያምን ፍቅሯን ካልቀመስኩ አታውቅም። በምድር በሰማይ ለዘላለም የማይተኩት ሁለት አካላት ናቸው። አንደኛ እግዚአብሔር አይተካም፣ አማራጭ እግዚአብሔር የለም። ሁለተኛ ድንግል ማርያም አትተካም። ከአዳም ጀምሮ እስካሁን የተፈጠረው ሰው በጠቅላላ ቢጨፈለቅ እንኳን ድንግል ማርያምን መተካት የፀጉሯን ዘለላ እንኳ መተካተች። ከእሷ በፊትም ከነበሩ ሴቶች፣ በእሷ ጊዜም ከነበሩ ሴቶች፣ ከእሷ በኋላም ከሚመጡ ሴቶች እንዳትደገም አድርጎ ነው እግዚአብሔር የፈጠራት። እንዳትተካ አድርጎ ነው የፈጠራት። ምክንያቱም ድንግል ማርያም እኮ ለክርስቶስ የእንጀራ እናቱ አይደለችም፣ ሞግዚቱ አይደለችም፣ ተባባሪ እናቱ አይደለችም፣ ከሜዳን አንስታ ያሳደገችው አይደለችም። ወላጅ እናቱና ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነ ያሳደገችው። ሰማይ ዙፋኑ የሆነውን እግዚአብሔር ጭኗን ዙፋን አድርጋል። ዝናብ አብዝንቦ በፀሐይ አብስሎ አለምን የሚመግበውን እግዚአብሔር በሁለቱ ጡቶቿ አጥምታ መግበዋለች። ሲያለቅስ አጽናንታዋለች። የእኔ ልጅ ዝም በል ብላ አባብለዋለች። እግዚአብሔር ምምና

በማን ማሕፀን አደረ? በማን ጭን ላይ ተቀመጠ? የማንን ጡት ጠባ? የማን ከንፈርሳ ነው? እንዴት አይነት ድንቅ ታምር ነው ወገኖች። እመቤት የማርያም ሆይ የማሕፀንሽን በረከት እፈልገዋለሁ፣ ይድረሰኝ። የማሕፀንሽ በረከት እግዚአብሔር ያደረበት ወደዚች ምስራቅ ማይዞር ማን ነው? ፀሐይ ጽድቅ ኢየሱስ ክርስቶስ ወጥቶ የሚያጽደለድልባትን ያችን ምስራቅ ዘወር ብሎ ማየት የማይፈልግ የጨለማው ልጅ ካልሆነ በቀር፣ እሱ ማን ነው? መዞር የሚያሰኘኝ እኔ ወደ እመቤታችን ነው። ወደ እሱ ያልዞር ዞርኩ። ልዞር ነው እመብርሃን እንዲሁ እንዲሁ አንተ አንተ ወንጌል ምናለ አይን ምቀኛ ነው። እንዲህ አለ። እንዲሁ አይን ምቀኛ ነው ወይ? ልጇ ብርሃን ከሆነ እናቱ ደግሞ እም ማለት እናት ነው። እመ ብርሃን ማለት የብርሃን እናት ነው። እንዲሁ ያመሃል። እመ ብርሃን ማለት ምንድን ነው የሚቸግርህ ልጇ ብርሃን ነኝ አለ። እንደወለደችው ደግሞ ነገረው። ያው ወንጌል እንዴትም መብርሃን አትላትም። ምቀኝነት እኮ ነው። እንዲሁ በማይደረስበት ይቀናል። እንዴ ትባሸቃላችሁ እንዴ? ጠላት ከፈለጋችሁ ሰይጣን አልላችኋል። እንዴ እሱን አትሰላለፉትም። እንዲሁ ማርያም ምን አረገቻችሁ? ምረት አዝላ በመጣች። ወንድሜ ማርያም አለ ምን ማለት ነው? ማርያም ማለት ከቃሉ ንስ ስንነሳ ማር በምድር ያለ ጣፋጭ ምግብ ማለት ነው። እንዲሁም ደግሞ ያም ማለት በሰማይ ያለ ቅዱሳን መላእክት የሚመገቡት ጣፋጭ ምግብ ማለት ነው። እነዚህን ሁለት ቃላት ስንይዛቸው ማርያም የሚለውን ጥዑም ቃል ይሰጡናል። ሌላው ማርያም የሚለውን ፊደል በፊደል ስንተረጉም ማ ማለት ማሄደረ መለኮት ወይም የመለኮት ማደሪያ ማለት ነው። ር ማለት ርግቤ ይቤላ ማለት ነው። ጠይቡ ሰለሞን ርግቤ ይላታል። እንዲሁም ደግሞ ያ ማለት ያንቃዱ ሁሉ ፍጥረት ማለት ነው። ምን ማለት ነው? ፍጥረታት ሁሉ ለምኝልን እያሉ ወደ አንቺ ያንጋጥጣሉ ማለት ነው። ም ማለት ደግሞ ምትተ ፈጣሪ፣ ምልእተ ፍጡራን ማለት ነው። ወይም ከፈጣሪ በታች ከፍጡራን ሁሉ በላይ ማለት ነው። የማርያም በዴናታን የሚዲያ ቤተሰቡ ግንቦት ልደታን በማስመልከት ለናንተ ይመጥናሉ፣ ያስተምራሉ ያልኳቸው ቪዲዮዎች እነዚህን ይመስሉ ነበረ። ዛሬ እንግዲህ ከፍ ያለ ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ አስር ሺ ና ከዛ በላይም ላይክ እያደረጋችሁ እንደምታበረታቱንም ተስፋ አድርጋለሁ። በቀጣይም እንግዲህ ልደታ ለማርያም አከባበር እንዴት ነበረ በሚል የተዘጋጁ ቪዲዮዎች ይኖራሉ። እነሱንም ወደ እናንተ የምናደርስ ይሆናል። እንዲሁም ሌሎች ዝግጅቶች ወደ እናንተ በቅድመ ይደርሱ ዘንድ ሰብስክራይብ በማድረግ የደውል ምልክቷን መጫንም አትርሱ። ናታኒ ሚዲያን ሰብስክራይብ እያደረጋችሁ እንዲሁም በሱፐር ቴንክስ እና ሱፐር ቻት ይደግፉ። እንዲሁም ሰብስክራይብ ከሚለው አጠገብ ጆይን የሚለውንም በመጫን ቻናሉን መደገፍ ትችላላችሁ። የዛሬውን በዚህ አጠናቀኩ። አዘጋጅና አቅራቢ ሄኖክ ነበርኩኝ። ከናታኒ ሚዲያ መልካም በዓል።